ሰላም ጤና ስጥ ለውዲ ቻናል ቤተሰብ ተከታታዮች፣ መንግስት ህግ ማስከበር ዘመቻ በወሰደው በርካታ የፋኖ ታጣቂዎች እርምጃ እንደተወሰደባቸው ተገልጿል። ፋኑ ተሾመ አበባው ከመንግስት ጋር ንግግር ድርድር መጀመሩ ተሰምቷል። እነዚህን ጉዳዮች በአጽንኦት የምንዳስሳቸው ይሆናል ማለት ነው። ወደ ቀዳሚያችን መረጃ ስናልፍ መንግስት ህግ የማስከበር ዘመቻ በሁሉም ቀጠኖች አጠናክሮ በወሰደው በተለይ የምስራቅ እዝ አማራ ክልል በተለያዩ ቀጠኖች የህግ የማስከበር እርምጃ ወስዷል። በወሰደውም እርምጃ እንግዲህ ከስልሳ ወልት በላይ እርምጃ እንደተወሰደባቸው ሲገልጽ፣ ሀያ ስምንት የሚደርሱ ደግሞ ከፍተኛ ቁስለኛ እንደሆኑ ተገልጿ ማለት ነው። በተለያዩ ቀጠናዎች በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ሸበሌ ቀበሌ በተደረገው ዘመቻ ከፍተኛ ሰባዊ ኪሳራ የደረሰበት ሲሆን መከላከያ ባደረገው ኦፕሬሽን ከአርባ አንድ በላይ መደምሰሱን የፌዴራል መከላከያ ሰራዊት ገልጾ ማለት ነው። በዚሁ ብቻ ሸበሌ ቅበሌ በተደረገው ኦፕሬሽን ከፋኖ ወይም ጽንፍ ተብሎ በሚታወቀው ቡድን አመራርት ናቸው ተብለው የታወቁት ዋና የሚባሉትን ጨምሮ ተሸኝተዋን። ከነዚህም ውስጥ በዋነኛነት ከሚጠቀሱት አንተነህ ሸንበል የቡድን መሪ፣ የሸዋስ ምትኮ ዋና ጋንታ መሪ፣ ጌታበል ይፍሬ ከፍተኛና አጠቃላይ የፋይናንስ መሪ አለባቸው በያዝን ደቡብ ጎንደር ተወላጅ ሲሆን ወደ ፋኖ ከተቀላቀለ በኋላ በጎጃም ላይ ሲንቀሳቀስ የነበረ ነው። ተዋቸው አንተን በተመሳሳይ መልኩ የደቡብ ጎንደር ተወላጅ ነገር ግን በጎጃም ላይ እርምጃ ከተወሰደባቸው አንዱ ነው። በዚሁ ቀጠና መጡ አብሮ እየተሳተፈ ከሚገኙት ማለት ነው። መንግስት ህግ የማስከበር ዘመቻውን በተለያየ ቀጠናዎች አጠናክሮ እየወሰደ ይገኛል። በሌላ በስምሪት ደግሞ በምዕራብ ጎጃም ዞን በደጋ ዳሞት ወረዳ አረፋ ቀበሌ ላይ በተደረገው ኦፕሬሽን የአካባቢውን ሰላም ሲያናጉ የነበሩም ጽንፈኛ ሀይሎችም እርምጃ እንድትወሰድባቸው ተገልጿል። ውድ ቻናል ቤተሰብ ተከታታዮች፣ ሰላማችን ይቅደም። ይህ አዲሱ ቻናሎችን ሰብስክራይብ በማድረግ ቤተሰብ ስትሆኑ ዘንድ በአክብሮት እየጠየቅን መረጃዎችንም እኛ እያጠናክር ዘንላቸው እንቀርባለን ማለት ነው። ትእዛዝ አለምነህ አክለው ተብሎ የሚታወቁት ሌላኛው እርምጃ የተወሰደበት ገድፈው ወርቁ እንዲሁም አማረ ገድፈው እነዚህ በአጠቃላይ እርምጃ የተወሰደባቸው ሲሆን የመንግስት የሰላም ጥሪ ለተቀበሉት ደግሞ መንግስት በሙሉ ልብ እየተቀበለ መሆኑ ተገልጿል። ህግ የማስከበር ዘመቻው መንግስትም አጠናክሮ እየወሰደ ይገኛል። የሰላሙን አማራጭ ባልተቀበሉት ላይ ህግ የማስከበር ዘመቻውን አጠናክሮ እንደቀጠለው ነው የተገለጸው። ሌላኛው መረጃችን የመንግስትን የሰላም ጥሪ ለመቀበል እንግዲህ ጉዞ ላይ ወይም ደግሞ ንግግርና ድርድር እንደጀመረ ተሾመ አበባው ተሰምቷል ማለት ነው። ከዚህ በፊት በተለይ የአማራ ህዝባዊ ድርጅት በዋነኛነት አባልና መሪ የነበረው በጎንደር ከዚህ አባልነት አፈንግጦ ከወጣ በኋላ በተለይ በአማራ ፋኖ ህዝባዊ ኃይልና በአማራ ፋኖ ህዝባዊ ድርጅት በሁለቱ መካከል በነበረው ሽኩቻ ራሱን አግሎ ከወጣ በኋላ አሁን ደግሞ ከመንግስት ጋር ንግግር መጀመሩ ተሰምቷል። እጅግ ደስ የሚል ጉዳይ ነው። ወደ ፍጻሜ እንዲያቀናም እንዲሳካ ምኞታችን እንገልጻለን ማለት ነው። ስለዚህ ተሾመ አበባው ከመንግስት ጋር እንግዲህ ለመደራደር ለመነጋገር፣ በሰላማዊ መንገድ ችግሮችን ለመፍታት እየሰራ መሆኑ የተገለጸው፣ መንግስትም ህግ የማስከበሩ ዘመቻ አጠናክሮ ቀጥሏል። ጎን ለጎን ደግሞ ሰላማዊ መንገድ ለመረጡ መንግስት በሩን ክፍት አድርጎ ለሰላም ቅድሚያ ሰጡ እየሰራ ይገኛል። ስለዚህ ውድቻ ተከታዮች መንግስት ያቀረበልን የሰላም አማራጭ ብን እንጠቅም አትራፊዎች ነን። ሰላም ይቅደም፣ ዘረኝነት ይውደም እያልን ሌላው መረጃችን የመንግስትን የሰላም ጥሪ የተቀባሉ አሉ በደቡብ ጎንደር ዞን ሊቦ ከምከም ወረዳ ተብሎ በሚታወቀው መንግስት ያቀርብላቸውን የሰላም ጥሪ ተቀብለው ገብቷል። እጅግ ደስ የሚል ጉዳይ ነው። እነዚህ ወንድሞቻችን ሲገቡ እስከነሙሉ ትጥቃቸው መንግስት ያቀርብላቸውን የሰላም ጥሪ ተቀብለዋል። ሲገቡም እንግዲህ አቀባበል ተደርጎላቸውን የሀገር ሽማግሌዎች የሃይማኖቱ አባቶችና ከፍተኛ አመራሮች በተገኙበት ነው የትጥቅ ርክክብ የተደራረጉት። እጅግ በሚበረታታ ጉዳይ ነው። ስለዚህ ውድ ቻናል ቤተሰብ ተከታታዮች ለሰላም ቅድሚያ ሰጠን እንስራ። ይህ ብቻ ሳይሆን በተለያየ አቅጣጫ የመንግስት ሰላም ጥሪ ተቀበሉ አሉ። እነሱም መንግስት ያቀረ መንግስትም እንግዲህ በሩን ክፍት አድርጎ እየተቀበለ ይገኛል ማለት ነው። ሌላኛው ጉዳይ የህዝብ መገልገያ የሆነውን አምቡላንስ የህግ ማስከበር ዘመቻ በወሰደው እንግዲህ መማረኩና ገቢ ማድረጉ ተገልጿል ማለት ነው። እነዚህ የምንመለከታቸው ሶስት አምቡላንሶች በተለያየ ቀጠና እንግዲህ መንግስት ህግ ማስከበር ዘመቻ አጠናክሮ እየወሰደ በሚገኝበት ሰዓት ሙሉ በሙሉ ነጻ ማውጣት ተችሏ ማለት ነው። እጅግ የሚያሳዝንም የሚያሳፍርም ጉዳይ ነው። የህዝብ መገልገያ አምቡላንስ እንግዲህ የአማራ ህልውና ጉዳይ ብለው የሚታገሉ ወንድሞች እንደዚህ በሚያሳፍር ሁኔታ የህዝብን አምቡላንስ ለግል ጥቅም እየተጠቀሙበት መገኘቱ እጅግ የሚያሳዝን። ይህ ብቻ ሳይሆን በተለይ በአማራ ክልል በ2018 ዓመተ ምህረት በተደረገው ስታትስቲክስ ማለት ነው ሶስት ሚሊዮን አምስት መቶ ሺህ ተማሪዎች ለትምህርት ገበታቸው እንዳልተመለሱ ተገልጿል። ይህ የሆነበት ምክንያት አሁን ከጸጥታ ሁኔታ አንጻር ልጆች ወደ ትምህርት ገበታቸው እንዳይመለሱ እንዳስገደዳቸው ተገልጸው። ስለዚህ ይህ የሚያመላክተው ጉዳይ የአማሪሉና ጉዳይ ተብሎ ግን ከትምህርት ገበታት ልጆች እንዲፈናቀሉና እንዲሁም የህዝብ መገልገያ ተናስ አምቡላንሶችን ለግል ጥቅም ማዋል ከህሉና ይልቅ የአማራን ማህበራዊ ኢኮኖሚያዊ ውድመትን እያስከተሉ የሚያሳይ አንዱ አመላካች ጉዳይ ነው። ስለዚህ ለዚህ ሁሉ ውጣና ውር ትክክለኛውና መፍትሄ ሊሆን የሚችለው መንግስት ያቀረቡን የሰላም ጥሪ በንግግር በድርድር መፍታት ብቻ ነው። ሌላኛው መረጃና የመጨረሻችን አስራ አንደኛው የጣና ፎረም የተለያዩ የአፍሪካ መሪዎች የተገኙበትን የተሳተፉበት በተሳካ ሁኔታ ተጠናቁ። ቀጣዩን በአዲስ አበባ እንደሚሆን ተገልጿል። ማለት ነው እንግዲህ ባህር ዳር በደማቅ ሁኔታ እንግዶቿን ተቀብላ አስተናግዳለች። መልካም ቆይታ እንደነበረም ተገልጿል። ስለዚህ በሌላ ቪዲዮ ተመልሰን እስክንገናኝ ድረስ ወደ ቻናል ቤተሰብ ተከታታዮች፣ አዲሱ የሆናችሁ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት እንጠይቃለን። በሌላ ቪዲዮ እስክንመለስ መልካም ቆይታ